ሰላም ጤና ይስጥልኝ። እንዴት ከረማችኋል? እንዴት ሰንበታችኋል? ሁሉ ሰላም፣ ሁሉ ሸጋ በእያላችሁበት ይሁንልኝ እያልኩኝ አብራችሁኝ ለጥቂት ደቂቃዎች እንድትቆዩ በአክብሮት እጠይቃለሁኝ። ወደ ሀሳቤ ከመግባት የፊት እናንተም ይን ቪዲዮ ላይክ ማድረጋችሁን እንደዚያውም ደግሞ ቤተሰቦቼ ያልሆናችሁ ሰዎች ሰብስክራይብ በማድረግ ቤተሰቦቼ እንድትሆኑልኝ ስል በአክብሮት እጠይቃለሁኝ። ወደ ያዝኩት ሀሳብ ልግባ። ዛሬ እንድናወራበት የፈለኩት ስለ ምርጫዎቻችን ነው፣ እና ይህንን ደግሞ ያለ ምክንያት አላነሳውም። ሰሞኑን ከአንድ ጓደኛዬ ጋር በሆነ ጉዳይ ይህንን የምርጫ ሁኔታ አወራን። ምርጫ ማለት የፖለቲካውን አይደለም፣ በህይወታችን ውስጥ የምንመርጣቸው የምናደርጋቸው ነገሮች ላይ ያለውን ተጽዕኖና ሁኔታውን እንድናወራበት ተገደድን እና ያወራ ነው ደግሞ በሚያስገጠመኝ ነው የሆነ ቦታ ሄደን ትንሽ አየር መቀበል ምናምን ወጣ ማለት ፈልገን የምንመርጠውን ቦታ እጅግ በጣም ነው እየተቸገር ነው ብዙ ከመሆኑ የተነሳ ማለት ነው እና ቀድመን ያዘጋጀነው ስላልነበረ እዚህ ብንሄድ እዚህ ቢሆን እንኳን ማለት አልቻልም ምክንያቱም ብዙ አማራጮች ስለነበሩ እና ምርጫ በበዛ ቁጥር የምንመርጠው ነገር ግራ ያጋባናል የምንመርጠው ነገር እጅግ በጣም አስቸጋሪ ይሆናል ወደሚለው ሀሳብ በዛው ተንደርድረን ገባንበት እና ብዙ ነገር አወራን ታዲያ በዛ ወሬያችን መሀል ከጓደኛ የገዛሁትን ሀሳብ እንደዛውም ደግሞ የራሴንም ጨምሬ የተወሰኑ ነገሮች በዚህ ዙሪያ ላወራላችሁ ፈለግኩኝ። እርግጥ ነው ምርጫዎቻችን በበዙ ቁጥር የምንመርጠው ከዛ ውስጥ መርጠን የምናወጣው ነገር አስቸጋሪ ነው የሚሆንብን። አንዳንዴም ለተሳሳተ ምርጫውላ እንዳረጋለን። የዓይን አዋጅ ነው የሚባለው። የቱን ልምረጥ ብለን ብድግ ከማድረጋችን ግን ያንን ከማውራታችን በፊት እስኪ እኛ ከምርጫ ጋር ያለን ባህል ምን አይነት ነው? ምርጫ ስል የፖለቲካውን እንዳልሆነ መቼም ታውቃላችሁ። የህይወት ምርጫዎቻችን ላይ ከአስተዳደጋችን ጀምሮ ያለን ባህል ምንድን ነው ብለን ስናይ በአብዛኛው የታመመ ነው ያለው። የታመመ ስርዓት፣ የታመመ ሁኔታ ነው ያለን እና ለምርጫዎቻችን የምንሰጠው እኛ የፈለግነውን ነገር እንድንመርጥ የምንደረገው ብዙ ነገሮቻችንን ካጣን ብዙ ነገሮቻችንን በሌሎች ተወስነው ከእጃችን ካመለጡ በኋላ ነው የሚሆነው እና መጨረሻ ላይ የእነሱ ምርጫ ለማስተካከል እነሱ የመረጡልንን መንገድ ተራራውንም፣ ዳገቱንም፣ አዋራዋንም እየቧጠጥን እየጠጣን ለማስተካከል ነው የምንጠራው፣ ሌሎች የመረጡልንን ምርጫ ጥሩ እንዲሆንልን ማለት ነው። ይህም የሚወስነው እንደ የእድሜያችን መሆን ሲገባው፣ ማለት ስናድግ ያው ቤተሰቦቻችን ናቸው። የሚያሳድጉን እኛ የነሱ መስታወት የነሱ እነሱን ነው የምናንጸባርቀው እና እነሱ እነሱ ናቸው እኛ ላይ የሚታዩት በብዛም ማለት ነው። እያንዳንዱ ነገር የሚመርጡልን ቤተሰቦቻችን ናቸው ሲያሳድጉን ማለት ነው። እሱ መልካም ነው ምክንያቱም ከኛ እነሱ ይሻላሉ። ከዛም ባሻገር ደግሞ የሚያደርጉልን ነገሮች ሁሉ የራሳቸውን ምርጫ ያማከለ፣ የራሳቸውን የህይወት መስመር ያማከለ ነው የሚሆነው የሚችሉትንና ማድረግ የፈቀደላቸውን ነገሮች ነው የሚያደርጉልን። ከምንማርበት ትምህርት ቤት፣ ከምንበላው፣ ከምንጠጣው፣ ከምንለብሰው ጭምር አቅማቸው የፈቀደውን እና የቻሉትን ሁሉ እያደረጉልን ነው ነገሮችን የሚያስኬዱት የሚያሳድጉም ማለት ነው። እና እኛም ምናልባት የእነሱ የእናት አባቶቻችን የምርጫዎች ውጤት ነን። የምርጫዎች ማለት እነሱ በህይወታቸው ውስጥ እየመረጡ እየመጡት ወይም ደግሞ ሌሎች እየመረጡላቸው እየመጡትን ወላጆቻቸው ሊሆኑ ይችላሉ። ማህበረሰባቸው፣ ያደጉበት የተለያየ ሁኔታ እየመረጠላቸው የፈቀደላቸውን ምርጫዬ ነው ብለው መጨረሻ ላይ ያገኙትን ነገር እሱን ደግሞ ነው ለእኛ የሚሰጡን እና እኛንም ወደ ሕይወታችን የሚመሩ ማለት ነው እና ታዲያ ያ ባልከፋ ምክንያቱም ሊሆን የሚችለው እሱ ስለሆነ ማለት ነው። ካደግንም በኋላ ቢያንስ እንደው ከአስራ ስድስት ዓመታችን በኋላ እራሱ ለምርጫዎቻችን የሚተወን የለም። ጓደኞቻችን የሚመርጡልን ቤተሰቦች ናቸው። ቤተሰብ ከወላጅ አልፎ ተርፎ ሌላው ማህበራዊ ህይወት ውስጥ ያሉት እሱ አይሆንህም፣ እሷ አትሆንሽም እየተባለን ሁሉን ነገር የሚመርጡልን በነሱ መለኪያ እነሱ ናቸው፣ በእኛ ሳይሆን ማለት ነው። ያ ብቻ አይደለም። ትልቁን ሰፊውን የህይወታችንን የትምህርታችንን ክፍል እንኳን አስራ ሁለተኛ ክፍል እንኳን ደርሰን የምንፈልገውን እንዳንመርጥ እኛ ፍላጎታችን ያደረበትን መንፈሳችን የፈለገውን እዚህ ላይ በሰማራ ቢያንስ ስኬታማ ዛሬ ስኬታማ ባልሆን ነገ ግን ህይወቴ ላይ የሆነ ነገር ጨምር ያለውና ስኬታማ መሆን እችላለው የምንላቸውን ነገሮች ሳይሆን የሚመርጡልን ቤተሰብ ከራሳቸው ፍላጎት አንጻር ነው ያንን የሚያደርጉት ማለት ነው። ትምህርት የምንማረውን መማር ያለብንን አስራ ሁለተኛ ክፍል ተፈትነን እንኳን መማር ያለብንን የህይወታችንን ትልቅ ምዕራፍ የሚመርጡልን ቤተሰቦቻችን ናቸው። ቤተሰቦቻችን ዶክተር እንድንሆን ከሆነ አድርገው ያሳደጉን ዶክተር እንድንሆን ነው የሚፈልጉት። ኢንጂነር እንድንሆን ከሆነ የሚፈልጉት ኢንጂነር እንድንሆን ነው። ምናልባትም ደግሞ ባለስልጣን መሆን ያበላል ብለው ስለሚያስቡም ከሆነ ከብር ጋርም የተያያዘ ነገር ከሆነ እንድንሆን የሚፈልጉት ያንን ነው። እኛ የምንፈልገው ምናልባት ፓይለት መሆን ይሆናል። ምናልባት ነርስ መሆን ይሆናል የምንፈልገው፣ ወይም ደግሞ ሌሎች ሌሎች ትምህርቶችን አካውንቲንግ ተምረን የሆነ ነገር መሆን ነው የምንፈልገው። እና እነሱ ፍላጎታችን ላይ ተጽዕኖ በማሳደር እኛ መሄድ የምንፈልገው እንዲህ፣ እነሱ እንድንሄድላቸው የሚፈልጉት እንደዛ ይሆን እና ያንን ነገር እንድናደርግ ይፈልጋሉ። እና ሌሎችም ህይወታችን ላይ የትዳር ህይወታችን የፍቅር ህይወታችን ላይ ሳይቀር ጣልቃ ገቡና እነሱ ሊመሩት የሚፈልጉበት ሁኔታ ይመጣል። ታግለን ራሳችን ፈልገን እኔ የወደድኩት እኔ ያፈቀድኩት እኔ እንደዚህ እንደዚህ ብለን ቢያንስ በእኛ ዘመን አሁን የምንችለው የምንወደውን የምንፈልገውን ሰው ማግባት እንችላለን። ቢያንስ እሱ ምርጫዎቻችንን አሁን ትተውልናል። ከኛ በፊት የነበሩት እናቶቻችን ግን ለዚህም አልታደሉም። የሚመርጥላቸው ቤተሰብ ነው። እሱ ክፋት አለው እያልኩኝ አይደለም። ምን ጊዜም ቢሆን ቤተሰብ ሌላ የራሱን ክብር የራሱን ጥቅም ምናምን የተለያዩ ነገሮችን ካላስቀደመ በስተቀር ለእኛ የሚሆነውን ለእኛ የሚበጀውን ለእኛ መልካም ነው የሚለውን ነው የሚመርጡልን። ምንም ችግር የለውም። ግን ህይወታችን ላይ በጣም ያንን ነገር ከመልመዳቸው እኛ እኛ የምንፈልገውን ሳይሆን የእኛ ምርጫ ላይ አስተያየት መስጠት ጣልቃ መግባት የሚያስፈልጋቸው ይሄ ነው ማለትን ከመልመዳቸው እየተነሳ ራሱ ትዳር ይዘን ህይወት መስርተን በልጆቻችን አስተዳደግቸው በየትኛውም ነገር ውስጥ ራሱ አልቃ ይገባሉ። ምርጫችን የተሳሳተ እንደሆነ ሊነግሩን፣ ልክ እንዳልሆንን፣ መስመራችን ትክክል እንዳልሆን በተለያየ መንገድ ሊያሳውቁን ይፈልጋሉ። እና አንዳንዴ ያንን ነገር ነው ልንተወውና ልናስተካክለው የሚገባው ማለት ነው። ቢያንስ እኛ በምናመጣቸው ትውልድ ላይ እኛ የምንፈልገውን አስተዳደግ ብናሳድጋቸው፣ መልካም እንዲሆኑ ልም ብንጥርም፣ ብዙ ነገር ብናደርግም፣ ሌላ ላይ መጨረሻ ላይ ግን የሚመርጡትን የሚፈልጉትን ነገር በተወሰነ ደረጃ እንኳን ለምርጫቸው ልንተዋቸው ይገባል። ምርጫ ምን እንደሆነ ሊያውቁ ይገባል እና ሕይወትን ጸጸትም ቢኖረው ዋጋ መክፈልም ቢኖረው መውደቅ መነሳትም ቢኖረው ምርጫም እንዳለ ግን ማወቅ መቻል አለባቸው። እኔ ምንም አማራጭ የለኝም ብለን የሆነ ሰዓት ላይ መንታ መንገድ ላይ እንደተጣለ ሰው ወዴት መሄድ እንዳለብን ግራ የምንጋባበት ሁኔታዎች በብዛት የሚበዙት ቀድመንም ምን መምረጥ እንዳለብን ውስጣችንን ማዳመጥ እንዳለብን ፍላጎታችን ያለበትን አይምሯችን የሚያርፍበት ልባችን፣ ቀልባችን፣ መንፈሳችን የሚሰበሰብበትን ነገር እንድንለማመድ ተደርገን አላደግንም። እንድንለማመድ ምርጫ ምንድን ነው የሚለውን እንድንለማመድ ለማመድ ተደርገን አናቅም እና ሁሉ ነገር ላይ ሰው አስተያየት መስጠት አለበት። ሁሉ ነገር ላይ ሰዎች እንደዚህ እንደዛ ማለት አለባቸው። ካልተጨበጨበልን ልክ ነው ካልተባልን፣ የያዛችሁት መስመር ዋው ካልተባልን፣ በየእርምጃችን ካልተደነቅን እና ካልተበረታታን ምንም አይነት ነገሮችን በራሳችን መከወን ማድረግ እንቸገራለን። ይህንንም ስናስበው ስር መሰረቱ ላይ ነው ያለው ችግር ማለት ነው እና እኛም ቢያንስ ልጆቻችንን ስናሳድግ የሆነ ያህል መምረጥ እንዳለባቸው የሆነ ያህል መውደቅ እንዳለባቸው መነሳትም የሚችሉት በዛ መንገድ ውስጥ እንደሆነ ልንቷቸው ይገባል። ፈጣሪ እኮ ለእኛ በጣም ይሳሳልናል። እንደኛ የሚወደው እንደኛ ዋጋ የከፈለለት የለምና ግን ስንወድቅም ስንነሳም፣ ግን እያየን እየጠበቀን ምርጫዎቻችንን እንድንመርጥ ይተውናል እና እኛም የፈጣሪ በጎ በረከቶችን ነው በእጃችን ያደረግነው ቢያንስ ልጆቻችን ላይ ምርጫ የሚባለው ነገር መኖሩን ሁሉ ነገር ላይ እኛ እንግባ ብንገባ እንኳን እኮ እየገፋናቸው መሆን የለበትም። አንዳንድ ጊዜ ስሜታቸውን ሲያዳምጡ፣ ፍላጎታቸውን ሲያዳምጡ ልክ ሊሆኑ ይችላሉ ብለን ልንወስን ልናይላቸው ይገባል። እና ልንተዋቸው ይገባል እያየናቸው ከጀርባቸው ሆነን እየጠበቅናቸው ቢያንስ ሲወድቁ ለማንሳት እንኳን ከጎናቸው ልንሆን ይገባል። እርግጥ ነው በእኛ አስተዳደግ ውስጥ ተው የተባልነውን ነገር አድርገን እንኳን ስንታይ አይዞሽ ብሎ የሚያነሳን ከመኖሩ ይልቅ እሰይ ብዬሽ አልነበር፣ እንኳን ከልጅና እንኳን አቃጠለክ እያልኩ አይደለም። እንደዛ ነው የምንባለው። እኛም ልጆቻችንን የምንለው እንደዛ ነው። ምንም እንትን የለውም። አትሄድ ወደዛ ጋር ያልነው ድፍት ሲል ብዬ ካልነበር ነበር። እንደውም አንዳንድ እናቶች በጣም ይናደዱና ከልባቸው እኮ አይደለም፣ አንጀታቸው ውስጣቸው ስፍስፍ ብሎ አዝነው አዝነን እንደ ወላጅ አዝነን ተከፍተን ግን ይበለ ይበለ እሺ እንደውም መልሰን ይድፋ ጨምርላለሁ እንዳታለቅሱላ እንላለን። ለምንድን ነው ያንን የምንለው? እኛ ቀድመን እንደሚወርቁ ታይቶን እንዳይወርቁ እየነገርናቸው እየተናገርን መጥፎ መጥፎ ነገርን እየተናገርን በዚህ መንገድ ብትሄድ ጓደኛ ክሱ ቢሆን የትዳር አጋርሽ እሱን ብትመርጩ ስራ ይሄንን ሰራለው ብትይ ይሄንን መስራት እያለብሽ፣ እኔ ያልኩት ሳይሆን አንቺ በመረጥሹ መንገድ ወይም አንተ በመረጥከው መንገድ ሄደክ ስብራት ካጋጠመ ውድቀት ካጋጠመ ኪሳራ ካጋጠመ የተለያዩ መከዳት ካጋጠመ መለያየት ካጋጠመ፣ እሰይ ያልኩት ነው የሆነው እንዳልኩት ነው የሆነው ማለቱ ላይ እንበረታለንና ምንም እንኳን መሰበራቸው መከፋታቸው ቢያሳዝነን እንኳን ግን እኛ የመረጥንላቸውንና እኛ ያላቸውን ባለማድረጋቸው እሰይ ለማለት እንበረታለንና ይህንን ነው እያልኩ ያለሁት። ቢያንስ እነሱ በመረጡት መንገድ ሲሄዱ እነሱ በፈለጉት ነገር ሲሄዱ፣ ሕይወትን እየተማሩ ነው። ነገሮችን እየተማሩ ነው። ወድቆ መነሳትን እየተማሩ ነው። እና ሲወድቁ አይዞክ ሌላ ምርጫ አለክ ከበረታክ ምናምን ብለን ያንን ነገር ልናበረታታ ነው የሚገባው። እና ልጆቻችንን ስናሳድግ እኛ ካልናቸው ውጭ ራሱ ሲሆኑ ከመናደድ መጎዳታቸው እየጎዳን ነው የምንናደደው፣ መከፋታቸው እየከፋን ነው የምንከፋው ግን ቢሆንም ግን በዛ ቦታ ላይ ተገኝተንላቸው አይዞ፣ በርታ በውድቀታቸውም ሰዓት አይዟችሁ፣ በርቱ ልንል ነው የሚገባው እንጂ እኔ ያልኩት ባለመሆኑ ነው እየደረሰብህ ብዬ ነበረ ለማለት የበለጠ ምርጫዎችን እንዲፈሩ ለማድረግ እና ሁሌም አሃ ለካ እናንተ ያላችሁት ነው ትክክል፣ በቃ እናንተ ያላችሁኝን አደርጋለሁ ከዚህ በኋላ እንዲለን መሆን የለበትም። ሲወድቅም እየተማረ መሆኑን ልንነግረው ነው የሚገባው። ምናልባትም እሱ ባለው መንገድ ስኬታማ ሲሆን ደግሞ በጣም ትክክል ነበር ካየ የኔ ምርጫ ስህተት ነበር፣ አንተ የመረጥከው ግን ትክክል ነው ልንነው የሚገባው እና አድገንም ከፍ ብለንም ህይወትንም መርጠን ቀደም ብዬ እንዳልኩት የሆነ የህይወታችን ዘለቄታዊ መስመር ውስጥም ልንገባ ስንል ምርጫዎቻችን የወላጆቻችን፣ የቤተሰቦቻችን፣ የአካባቢያችን፣ የመምህራኖቻችን ነው የሚሆነው። መምህራኖቻችን እንኳን ሆነው ተማሪዎቻቸው ምን ላይ ጎበዝ እንደሆኑ ምን ቢማሩ ስኬታማ እንደሚሆኑ አይደለም የሚነግሯቸው። እናንተ ዋጋ ብትከፍሉ እንኳን በእንዲህ በእንዲህ ነገር ለውጥ ታመጣላችሁ እንኳን አይደለም የሚሉት። አንተ ይሄን ያህል ከፍተኛ ውጤትማ ከመጣ መግባት ያለብህ እንደዚህ ነው፣ ውጤቱ የሚጋብዘው ቦታ ላይ ማለት ነው። ያው ለመኩራትም እንደዚህ ከተለያዩ ነገሮች ጋር እና የተያያዘ ይሆናል። ስለዚህ እንደነዚህ አይነት ነገሮች እኛ ያደግንበት የመጣንበት መንገድ ሁኔታው ራሱ ምርጫዎቻችን ስተት እንዳይኖራቸው ስተት ቢኖራቸው እንኳን የነከሌ ምርጫዎች ናቸው እንድንል ተደርገን ነው ያደግነው። እኔ የፈለኩት እንዲህ ነበር ግን ቤተሰቦች ናቸው ጓደኞቼ ናቸው እንደዚህ እንደዚህ ነገሮች እዛ ነገር ውስጥ ያስገቡኝ እንጂ ታውቀኝ ነበር እንላለን። ስለዚህ በምንመርጣቸው ሰዓት ላይ የምናደርጋቸው ነገሮች ላይ ትኩረት ማድረግ ያለብን መንፈሳችን የሚፈልገው ነገር መሆኑ ልባችን ሁሉ ነገራችን የሚያርፍበት ስሜታችን የሚረጋጋበት ያደረግኩት ነገር ትክክል ነው የምንልበት ሁኔታዎች መሆን አለባቸው። ምናልባትም ተሳስተን እንኳን ብንገኝ ወድቀን እንኳን ብንገኝ ስሞክር ነው የወደኩት ምርጫ የነበረ ልንል ይገባል። እና እሱ ነገር ላይ እንድናሰምርበት ነው ያነሳሁት። ወደ ራሴ እኛ ወደ አወራንበት ሀሳብ ግን ስመጣ ብዙ ምርጫዎች በበዙብን ቁጥር የምንመርጠውን ነገር እንቸገራለን። የምንቸገረው ደግሞ ለምንድን ነው? የተሳሳተ ምርጫ ላይ ላለማለፍ፣ ላለመሰበር፣ ላለመውደቅ፣ አልፎም ተርፎም ላለመሸነፍ ስንል ለመምረጥ በጣም እንቸገራለን። ይሄንን ብመርጥ ላይሳካ ይችላል። ይሄኛው ቢሆንማ እኮ ይሄኛው ቢሆንማ እኮ እንላለን። ለምሳሌ ሶስት አራት ምርጫ ሲኖረን አንደኛውን ለማንሳት ለማሳት እንቸገራለን፣ እና ከዛም የተነሳ በጣም እንትን ከመሆናችን የተነሳ የተሳሳተውንም ልንመርጥ እንችላለን። ከዛ ቀሪ ጊዜያችንም ምናለ ያንን በመረጥኩ ምናለ አለ ይሄንን በመረጥኩ እያለን ስንጸጸት ስንጸጸትና ዋጋ ስንከፍል እንኖራለን። ስለዚህ ብዙ ምርጫዎች ካሏችሁ ስትመርጡ ከፍተኛ ጸጸት የማያመጣባቸውን ነገር እና ልባቸው የፈለገው ነገር ላይ ትኩረት ማድረጉ የተሻለ ነው የሚሆነው። ከዛ አልፎ ተርፎ ምንም ምርጫ የሌለው ሰው ምንም ምርጫ ማለት የሆነ ምርጫ አንድ ነገር ብቻ እጁ ላይ ያለ ሰው ያችን እድል ላለማባከን፣ ያችን ነገር ላለማባከን፣ ላለማጣት የቻለውን ያህል ይተጋል፣ በጸሎት ይተጋል፣ በዋጋ በመክፈል ይተጋል፣ በስራ ይተጋል፣ በብዙ ነገር ተክቶ ያንን ነገር ስኬት ላይ ለማድረስ ይተጋል፣ ይጥራል የሚባል ነገር አለ። ምክንያቱም ያችንም አንድ ያለችውንም ነገር ላለማጣት ማለት ነው እና ለምሳሌ አስር ነገር እንደዚህ ኩባያ፣ አስር ኩባያ ተደርድሮልን አራቱን ኳስ ኢላማ ብንጫወትና አራቱን ያስገባ ነው ስኬታማ የሚሆነው ቢባል መጀመሪያ አንዱ ከገባልን በኋላ ሁለተኛውን ብንስት፣ ሶስተኛውን ብንስት፣ ስድስት አለን፣ ስምንት አለን፣ ሰባት አለን እያልን ውስጣችን እየተጽናና አወራወራችን ላይ ራሱ ትኩረታችን የሆነ ያህል ይሆናል። ግን የመጨረሻዋ ሁለት ወይ አንድ ስትቀረን እሷ ላይ የምንሰጠው ኃይል የምንሰጠው ትኩረት የምንሰጠው አቅም ፍላጎት መመኘት ራሱ እጅግ በጣም የተለየ ይሆናል። ያቺ ስለሆነች አሸናፊ የምታደርገን የመጨረሻዋ ማለት ነው እና አንዳንድ ጊዜ የመጨረሻ ምርጫ በጣም ትኩረት የምንሰጠው ይሆናል። እንደ የእድሜያችንም ማለት ነው። ያንን የመጨረሻ ምርጫ እንዲኖረን የሚያደርገን የሚገድብን ብዙ ነገሮች ይኖራሉ። ማጣት ሁኔታዎች ሊሆን ይችላል በሌላ ጊዜ ደግሞ ትልቅ ሆነን እድሜ ሊሆን ይችላል። የሚገድበን የተለያዩ ነገሮች እነዛን ምርጫዎች እና በብዙ ውስንነት ውስጥ ስንሆን ያ ምርጫችን እጃችን ላይ ያለውን ነገር እሱን ከስኬት ለማድረስ እሱን ከፍ ለማድረግ እንጠራለን እና ብዙ ምርጫ ሲኖረን አይደለም እና እንደዚህ የህይወት ምርጫዎች ይቀሩ እና እኔ ለምሳሌ ቤቴ ውስጥ በመሆን ሰዓት ላይ አራት አምስት አይነት ምግብ ሰርቶ የመብላት ማለት የመብላት ሁኔታ ውስጥ ካለሁኝ ነገሮች ከተሟሉልኝ እና ያን ማድረግ የምችል ከሆነ ምናልባት ሶስቱ ወይ ምናምን አራቱ አእምሮ ሊሆን ይችላል እና መብላት ያለብኝ የምችለው መስራት የምችለው ደግሞ ቁርሴን አንዱን ነገር ሊሆን ይችላል። ታዲያ ያንን አንዱን ነገር ለመምረጥ ይሄን ልስራ፣ ይሄን ልስራ ስለ አልጋይ ውስጥ ሆኜ ያለምንም ጥርጥር መሳሳት ይቃረባል እና ቁርሴ ምሳሌ የሆኑ ላይ ይችላል መጨረሻ ላይ ስመርጥ ማለት ነው። በትንሹ እንደዚያውም ፊልም ለማየት ፈልጋችሁ በረፍት ጊዜያችሁ ላይ ቀድሞ የተጠቁማችሁት ፊልም ከሌለ ወይም ደግሞ ይህም ፊልማ ያለው ረፍት ባለኝ ሳብላችሁ ያስቀመጣችሁት የመረጣችሁት ከሌለ ምርጫ ውስጥ ስትገቡ እና አንዱን መርጣችሁ ለማየት ይሄል ል ያለ ስትሉ ያለ ጥርጥር ቀናችሁ ይገፋል። ምን ማድረግ እንዳለባቸው ግራ የትኛውን ፊልም መምረጥ እንዳለባቸው ግራ በመጋባት ማለት ነው እና ምንድን ነው የሚባለው ከእነ ተረቱ መራጭ ይወድቃል ከምራጭ። እንደሚባለው አንዳንድ ነገሮቻችንን የሆነ ሰዓት ላይ የሆነ እድሜ ላይ መምረጥ ማድረግ ስንችል ለመምረጥ በጣም ያን ስናነሳ ያን ስንጥል፣ ይሄ አይደለም የሚሆነው ስንል ይሆናል ስንል ማለት ህይወት ራሱ ስለምታስፈራራን አንዳንዴ ማለት ነው እና ለመምረጥ ስንቸገር ያን ልምረጥ ይሄን ልምረጥ ስንል ለእንደነዛ አይነት ማለት ነገሮችን ባልዘረዝረውም ለእንደነዛ አይነት ሁኔታ የተተረተ ተረት ይመስለኛል። መራጭ ይወድቃል ከምራጭ የሚባለው ማለት ነው እና ስንመርጥ ስንመርጥ መጨረሻ ላይ እድሜያችንም ሄዶ ነገራችንም እንዳይሆን እንዳይሆን ሆኖ ምራጩ ላይ እንወርቃለን ማለት ነው እና በሰዓቱ በትክክለኛ ወቅት ላይ ስሜታችን፣ ልባችን፣ መንፈሳችን፣ ቀልባችን፣ አይምሯችን የተሰበሰበበትን ነገር ለመምረጥ እና የሚመጣም ዋጋ ካለ ለመክፈል። ምክንያቱም ህይወት ከጸጸት የጸዳች አይደለችም። ዋጋ መክፈል በአንድም በሌላም መንገድ ያለ ነው። ዋጋ መክፈልን፣ መጸጸትን በምርጫዎቻችን መካከል ላይ በጣም ልንፈራው አይገባም። ቢያንስ ግን መሞከር፣ ማድረግ ምንም ካለማድረግ፣ ምንም ካለመምረጥ፣ ምንም ካለመስራት መሞከር፣ ማድረግ፣ መምረጥ ጥሩ ነገር ስለሆነ መምረጥ መቻል አለብን። በዛ ውስጥ ነው የምንለማመደው። እየመረጥን ነው የምንለማመደው። ዝም ብሎ የሚለመድ ነገር የሚገኝ የሚደረግ የለም። ስለፈራን ቁጭ ስላልንም የሚቀር ልንጸጸት የለም። እነው ባደረግኩት ኖሮ እነው በመረጥኩ ኖሮም ብለን ልንጸጸት ስለምንችል ማለት ነው እና ምርጫዎች ከአስተዳደጋችን ጀምሮ ያሉ ችግሮች ናቸው። ዛሬ ላይ የቱን ልምረጥ የቱን ላድርግ ብለን ብንቸገር፣ እንደዛውም ደግሞ የሆነ ሰው ሳያጸድቅልን የሆነ ሰው ትክክል ነው ልክ ነው ይህንን ብትመርጥ ጥሩ ነው ብለን የሌሎች የሀሳብ ተጽዕኖ አእምሯችን ላይ ሳይጫን ፍላጎታችን ላይ ሳይጫን ነገሮችን ማድረግ አለመቻላችን የእኛ ችግር ብቻ ሳይሆን የአስተዳደጋችንም ውጤት ነው የሚሆነውና በቻኗ አቅም እኛ በምናሳድጋቸው ልጆቻችን ላይ የሆነ ያህል የነሱ ምርጫ ልናዳምጥ ይገባል። የነሱ ትኩረት ፍላጎት ያለው ምን ላይ ነው የሚለውንም ልናይላቸው ይገባል። አሁን በእኔ በእኛ እድሜኛ ባለንበት እድሜ የተወሰኑ የተወሰኑ ነገሮችን እየመረጥን አልፈን ከሆነ ለመጪዎቹ ደግሞ ቢያንስ የበለጠ መምረጥ እንደሚችሉ ልናሳያቸው ልንመራቸው ይገባል ማለት ነው። ቀደም ብዬ እንዳልኩ ሲወድቁ፣ እኛ ባልናቸው መንገድ ሳይሄዱ ሲቀሩ ሲወድቁ እሳይ ደግ እንኳን ሆነብ ብለን ልክ እንደ ጠላት በአንድ በታችን ራሱ ልናውጅ አይገባም። ውስጣችን እርግጥ ነው ርር ኮምትር ይላል፣ ስኬታማ ቢሆኑልን ነው ደስ የሚለን። ቢሆንም ግን በራሳቸው መንገድ ሄደውም አንዳንዴ ኩርኩማትና ድለቃ መውደቅ መጋጋጥ ሲያጋጥማቸው ቁስላቸውን ጠራርገን አሽገን ሌላ ምርጫ እንዳላቸው ልናሳያቸውና ልናስተምራቸው ነው የሚገባው እላለሁኝ። ለዛሬ የያዝኩላችሁ ሀሳብ ይሄንን ይመስላል። እናንተም በዚህ ዙሪያ የምትሰጡኝ ሀሳብ አስተያየት ካለ እንድትጽፉልኝ ስል እጠይቃለሁ። ፈጣሪ በነገራቸው ላይ ሁሉ ይቅደም። ጨርቆዩኝ